ጠጣትም ያስፈልጋል እንጂ። አሁን ስሚ ስሚ ዛሬ ማለት ነው የፍቅር ጊዜ ነው የምናሳልፈው። እሺ እንደ ልቅዳለሽ አን አንቺ በእናትሽ እስኪ ምንድን ነው የምታካብኝ? ምን ያደርግሻል? ወይን እኮ ከዛ ሰርፕራይዙን ነግርሻል እኮ እኔን ጠጣ። አሁን ቆይ ልቅዳው። እንደዚህ ነው የምግትሽ። እንዲህ ነው የምግትሽ። እሺ

አንቺ ሁሉ ለፍቺ ሁሉ ጠጥቼዋለሁ እኮ አንቺ አልመጣም። ስለዚህ እንግዲህ ጥጋብሽን ደሞ ሰላማዊ ጊዜ ነው፣ ሰላማዊ ጊዜ ነው የምናሳልፈው። ምን ችግር አለው? አሁን አብረን ፈታም በል። አይ ቡራዬ፣ ቡራዬ ከንፈሯን ሳማት። ሀይሚዬ ቤተሰብ እንኳን ደስ ያላችሁ። ላይክ ሼር ሰብስክራይብ በማድረግ እኔ ግን በጣም ይገርመኛል ቤተሰብዬ ቦራዬ ግን ሁልጊዜ ከንፈሯን ሳምኳት እንትናን አልኳት ምናምን እያልክ አልጋ ላይ ሆንክ ትመጣለህ እና ሀይሚዬ ለምድ ነው ግን የምታሸማቅቃት እሷን በቁንጣናት ወይንክን ምናምን እየጠጣ ፕራንክ ነው አ ይሄ ካሜራው ተተዘጋ በኋላ ከዛ ወይን ምናምን ልጠጣ ነው ወይስ ምን ልታረገው ነው ኢትዮጵያ ውስጥ ኑሮ ውድ ነው ሲባል እሰማለሁ ለካለ ኢትዮጵያ ወሮቹ ርካሽ ነው እና ቤተሰብዬ ሀይሚዬ ይሄን ውድ እንደው ድንግጣለችኩ ደግሞ በቁንጣና ሀይሚዬ ሲያምርብሽ፣ በቁንጣ ልክ እንደ ማይክል ጃክሰን በጣም ነው የሚያምርብሽ። እና ብሩኬ ያሽደንግጧታል። እንግዲህ ዛሬ ፕራንክ አድርጓታል። ሀይሚዬ ግን ካሜራ የለ ለምስራት በጣም ደንግጣ ነበር። እንደ አልጋ ላይ ሆነ አንተ የምታሸማቅቃት ሀይሚዬ እኮ ገና አንድ ፍሬ ሊናት እንዴ፣ ቀስ ብላ ትደግ እንጂ። ለምንድን ነው ሀይሚን የማይመጥናትን ነገር የምሰራው? ብሩኬ ማለት ነው። እና ብዙዎቻችሁ አይ ይሄኔ ከካሜራ ጀርባ ብዙ ነገር እያረጉ ነው፣ ምን ያደርጋሉ? ሀይሚዬ እኮ ሮጣ ያልጨረሰልኝ ናት። በዛ ላይ ካሜራ ተከትሏቸው ነው የሚዞረው ምንም የሚመጣው ታሪክ የለም እና ዛሬ በጣም ደስ ይላል። ቤተሰብዬ በጣም ነው ኒሳኩት ብሩኬ፣ እንደ ውልጊዜ አልጋለኝ ሀይሚዬን ፕራንክ የምታረጋግን ነገር ጥሩ አይደለም። ተው ቦራ፣ መቼ ነው ግን ተንበርከህ እንደ ወንዶቹ ሀይሚዬን የውድብለ ቀለበት የምታስርላት ቀና ፈቀ